የሲዳማ ቡና ውጤት ተሰርዞ ለወላይታ ዲቻ መሰጠቱ ተነግሯል። የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ውጤቱ ተሰርዞ ለወላይታ ዲቻ እግር ኳስ ክለብ እንዲሰጥ ተወስኗል። በኮንፌዴሬሽን ዋንጫም ኢትዮጵያን ወክሎ ወላይታ ዲቻ እንደሚሳተፍም ነው የታወቀው። ከሊጉ የወረዱት አዳማ ከተማ፣ መቀሌ ሰባ እንደርታ፣ ሱል ሽሬ፣ ወልዋሎ ዲግራት የእግር ኳስ ክለቦች መውረዳቸው ቀርቶ በሚቀጥለው ዓመት በኢትዮጵያ ፕሪሚየር ሊግ እንዲሳተፉም ነው የተወሰነው። የ2018 የኢትዮጵያ ፕሪሚየር ሊግ በሀያ 20 ክለቦች መካከል ውድድር እንዲደረግ፣ አራት ክለቦች እንዲወርዱ፣ ከታች ሁለት ክለቦች እንዲያድጉ መወሰኑን የባል ሀገሩ ዘገባ ያመለክታል። እንደሚታወቀው ወላይታ ዲቻ እና ሲዳማ ቡና በኮንፌዴሬሽን ዋንጫ ለመሳተፍ ያደረጉት ጨዋታ በሲዳማ ቡና ሁለት ለአንድ አሸናፊነት መጠናቀቁ ይታወቃል። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ በሲዳማ ቡና ዋንጫ ባለቤት የሆነበት ውድድር ተሰርዞ ለወላይታ ዲቻ እንዲሰጥ ሆኗል። የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ውጤቱ ተሰ ተጓጉዘው ለወላይታ እግር ኳስ ክለብ እንዲሰጥ በኮንፌዴሬሽን ዋንጫም እንዲሳተፍ ነው የተወሰነው። ያሰለፋቸው ተጫዋቾች በቅጣት ላይ ያሉ መሆናቸው ሲዳማ ቡና ውጤቱ እንዲሰረዝበት ምክንያት እንደሆነ ነው ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ያመለከተው። ውሳኔው ለዛ ነው ለወላይታ ዲቻ የተሰጠው ማለት ነው። እንግዲህ ይሄ በሲዳማ ቡና እግር ኳስ ክለብ ውስጥ ምን ይፈጥራል? ይግባኝ ይጠይቃል ወይ በወላይታ ዲቻ እግር ኳስ ክለብ ተጫዋቾች እና ደጋፊዎች ዘንድስ የሚፈጥረው ልዩ ስሜት ምንድን ነው? የሚለው በቀጣይ የሚጠበቅ ይሆናል።